ስሜ ሳራ ነው። የመጣሁትም ከዚሁ ከአዲስ አበባ ነው። ኢየሱስ ጌታ ነው፣ መኖሪያችን የዘላለም አምላክ ነው። እሱ ትምህርት በጣም ውስጤ ገብቷል። ኬቱ ልጀምር ብዙ ነው እኔ የሆነልኝ በወራቶች ውስጥ ነው ግን ብዙ ነገር ሆኖልኛል። የመጀመሪያው የሆነልኝ 2015 ላይ በቲቪ እያየሁንክ ለአንድ ልጅ ምስክ እዚህ ጋር መልእክት ታመጣለ 2015 ሳያልቅ ብዙ የምትዳሩ የምትሞሸሩ ልጆች አላችሁ እዚህ ጉባኤ ውስጥ በቲቪም የምታየ ውሰዱ ስትል፣ አሜን ብዬ ወሰድኩኝ። አሁን ከማገባው አግብቸው ከምኖረው ባለቤቴ ጋር ተጣልተን ኦልሞስት ለአስር ወር ምናምን ተዘጋግተን ነበር 2015 ግንቦት ላይ ተጋባ። አንደኛው አንደኛ የሆነልኝ እሱ ነው። ሁለተኛው ማለት በአንደኛ ደረጃ ማስቀመጥ የምችለው ግን እኔ ራሱ ወደ ጌታ ቤት መጣሁ። በእውነት እኔ ራሴ ወደ ጌታ ቤት መጣሁ። ያ ማለት እድገቴ ቸርች ውስጥ ነው። ነገር ግን አንዳንድ አንተ ባንተ አገላለጽ ቆቅ ጴንጤ በምትላቸው ወደ ቆቅ ጴንጤ ነበር። እሺ፣ ነሱ ናቸው አዎ። በምትላቸው ሰዎች ትንሽ ወደ ኋላ ቀርቼ ቸርች ምናምን ብዙ ምንትን አለለም ነበር። እና ለመጀመሪያ ጊዜ እኔ እዚህ ቤት የመጣሁት ኢየሱስ ክርስቶስ የመጣው ወደ እኔ ቤት ነው የሚለው ትምህርት ክፍል ሶስት ላይ አንዴ። ጨብጨባ ከዛ በኋላ ሰኞ ሰኞ እኔ እሳት ሊዘንብ ይችላል አልቀርም ብዬ ትንሽዬ ቢዝነስ አለችኝ እየዘጋው ወይ ሰው እየጠበቀልኝ ጊዜ ነኝ። ከዛ ሱቅ አንድ ሱቅ ተከራይቼ እየሰራው በፓርቲሽን ከፍዬ ሁለት ቢዝነስ ራን አረግ ነበረ እና ያገባሁት ባለቤቴ በክርስትና ፋሚሊ ውስጥ ያደገ ቢሆንም ግን ወደኋላ ትንሽ እና ወደኋላ ስላችሁ ደግሞ ዝም ብሎ እንዲጨዋ ጴንጤ እንዳይመስላችሁ ማለት በጣም የሚታወቅ እና ያስቸግራል እና አገቦት ምናምን ከዚህ አንቲንግ ስ ነበር እሱን እየቀባው ጸል ያለው በቃ ጌታ ሆይ መቼ ነው በቤትህ አንድ ቀን ለሁለት የምናመልከው ል ነበረ። ከዛ እሱ ወደ ጌታ መጣ። ክብር ለጌታ። አሁን በስነ ስርዓት አሁን ላይ በስነ ስርዓት እሁድ እስኪመጣ እየናፈቅን አንተ ጋርም እዚህ መቶ ተካፈልን። እንደውም እሱ ነገር ቫይራል ወጣና ኢቨን ፖሊስ ሳይቀር መንገድ ላይ ያስቆሙኝ። በጣም ደስ ብሎኛል። ሄኔ ጋይ ቼክ ብሎ በቲክታክ የተለቀቀውን አሳያል።እሱ እሱ እዚህ መጥቶ እሱ እዚህ መጥቶ ተገልግሎ ነው የሄደው። አሜዚንግ። አሁንም ግን ጴንጤዎች እረፉ። እሺ፣ ንገሪያቸው። ሌላ ሌላ የሆነልኝ ነገር ሱቅ ቅ እንዳልኳችሁ ትንሽዬ እየሰራሁኝ የቤት ክራይ እንደነገ ሆኖ አምስት ሳንቲ አካውንት ውስጥ የለም። በእግዚአብሔር ፊት ነው ምናገር፣ የምከፍለው ማለት ነው። ከዛ ከዚህ የወሰድኩትን አናይንቲንግ፣ ይህ ሁሉ እንግዲህ እየቆጠራችሁ ወደ አራት ምናምን እየተናገርኩ ነው። ከዛ ከዛ አናይንቲንግ ወስጄ ነበረ እቤቴ ነበር። ከዛ የሆነ ቀን ከፈትኩና እንደ ነገ በጣም ጨነቀኝ። እቃ አስገብቼበታለሁ፣ ስራ ደግሞ አዲስ ቦታ ነው የለውም። ከዛ ውሃ ላይ ያረኩና ይሄኖ ከአምላክ የእኔ ማምላክ ነው በቃ ይህን የቤት ኪራይ ክፈልልኝ አልኩት። ብታምኑ ባታምኑ ያንን ሱቅ ከፍቼ ሰርቼ የማላቀውን የቤት ኪራዩን እላፊ ሰራሁ፣ የዛን ቀን በአንድ ቀን እግዚአብሔር ምስክር። ከዛ በማግስቱ የቤት ኪራዩን ከፍዬ ተረፈኝ ብር። ከዛ አሁን ግን የመጨረሻ የሆነልኝ ትንቢት ተነግሮ እንደዚህ ሲፈጥን በዘመኔ አይቼ አላውቅ። ብዙ መልእክቶች መጥተውልኛል። እኔ ያንን ክፍል ሶስት ላይ መጥቼ እዚህ ስካፈል ትንቢት እንደዚህ ጠርታ ተናግራኝ አታውቅም። ነገር ግን የዛሬ 15 ቀን የመጀመሪያ አርብ ቀን መጣሁኝ እዚህ ቤት። ለምንድነው የመጣሁት? ሰኞ ሰኞ ካፈላለሁ ሁሌ እንዳልኳችሁ፣ ግን በዚህኛው ምን ሆነ መሰላችሁ? ልክ ባለቤቴ ጌታን ከተቀበለ በኋላ እግዚአብሔር እግዚአብሔር ማለት ስንጀምር ቤታችን ውስጥ በጣም ብዙ ውጊያ መጣብኝ። ያንን ቢዝነስ ስጀምር ሰው ነበረ፣ ማለት የቅርብ ሰው ነበረ ያስጀመረኝ። እና ምንም ምንም ሳይባል እየመታ እቃው ጭነው ሲወጡ ነው የተነገረኝ። ከዛ ምንም አላልኩም። ኢየሱስ ጌታ ነው፣ እግዚአብሔር ይመስገን። ነቢይ የሆነ ጊዜ ስታስተምር ነበረ አማኔን ጠርታ እንደዚህ የተደገፏችኋችሁም አስለቀኳችሁ እያልቅ ማለት ነው። ከዛ በቃ ምናልባትም በዛ እንትን ብዬ ይሆናል ብዬ እመጣለው። ግን በጣም እንትን መንፈሳዊ ፍላጎት ይጨመረ ቸርች የመሄድ ምናምን ማለት ከዛ በቃ ይሄድ እግዚአብሔር መልካም ነው ብዬ የዛሬ ወር ሱቄ ሙሉ ቃ ተጭኖ ወጥቷል። ያ ሰው አውጥቶታል ማለት ነው። ከዛ ምንም አላልኩ። እንደውም እድል ሰጠኝ። በሳምንት ሶስት ቀን ቸርች ተገኘው ማለት ነው። ወረረኛተን ከዛ ልክ የዛሬ 15 ቀን እዚህ ቤት ስመጣ የዛሬ ወር ነው የተዘጋው ብያቸዋለሁ። ለባዶ ቤት የአንድ ወር ቤት ኪራይ ተከፈለ። እግዚአብሔር ምን ሊያዘጋጅ እንደሚችል አላቅም። ይሄንን ወራ አይቼ ከዚህ በኋላ ግን ሁሉን አፍርሼ እቀመጣለሁ። ምክንያቱም ምንም የማመጣበት አንድ ብር የለኝ ኢቭን ያንን እቃ እንኳን ያስገባውበት እዳ አለብኝ። እግዚአብሔር፣ የእግዚአብሔር ሰው እንድትባርከው ራሱ ፈልጋለሁ። ይሄ የሚያቀርብልኝ ሰው በጣም ክርስቲያን ነው፣ እግዚአብሔር የሚፈራ ሰው ነው እና እዳ ነበረበት ሁላ የሱቁን ዕቃ ጭነው ሲወጡ ማለት ነው። ከዛ ምንም አላልኩም። የዛሬ 15 ቀን ለመጀመሪያ ሀርብ እዚህ ጋር መጣሁ። ውጭ ፀሐይ ላይ ነበርኩኝ። ከዛ ከዚህ ጋር አንድ ሴት አስነሳህና አንቺ ጠቃጠቆ የልብስ ምልክት ነው የተናገርከው። ጠቃጠቆ ልብስ ለብሰሽ እዛ ድንኳን ጋር የምታይኝ እና አንቺ ይህን አሁን ማመጣው መልእክት አሜን ብላችሁ ሰዱ አልከል፣ አሜን አልኩኝ። ከዛ ምንድን ነው ያልከው? የፋይናንስ ደጃችሁ ተከፈተ። አንቺ ብራውን ጠቃጠቆ፣ አንቺ ለሁለታችሁ ልተነብይ ነው። አጅዛ አጅዛ የፋይናንስ በራችሁ ተከፈተ። የበር ተጌ እውነት ነው የምናገረው በእግዚአብሔር ፊት ዘነበልኝ ጌታን ከዛ ሰኞ ሀርብን 15 ቀን እንደዚህ ያሁን ያለፈው ሰኞ ደግሞ ይሄ ሁሉ ይሄን ከተናገርክ በኋላ በቃ ዝማል ምንም ነገር የለም ማለት ነው። ሰኞ መጥቼ ትምህርቱን ተካፍዬ ሄድኩኝ። ከዛ ከባለቤቴ ጋር እየገባን የሆነ የውጭ ስልክ ይደወላል። ማለት የምናውቀው ሰው ነው። ከዛ ይሄ ግን ሲሆን ማለት እኔ ማክሰኞ እኮ ሄጄ ማለት ነው። ሰኞ እዚያ መለኳ ማክሰኞ ሄጄ ውላ ፈርስ ነው። ለምን ባለቤቴ ተስፋ ያደረገውን ብር እጃችን አልገባም። እግዚአብሔር ምስክር ከዛ ያልጠበኩት ሰው ባልጠበኩት አጋጣሚ ብር መጣ። ከዛ እቃ ጭኜ የተወሰነ እቃ አስገባው ትላንት አስገባ ሆኝ ዛሬ ሳልመሰክር አልከፍተውም። ከዛ መጣ። ከዛ ሳምንት ደግሞ ስለ ፓርትነርሽፕ እየተናገርክ ጌታ ሆይ ባርከኝና ለቤትክ ልስጥ እለው ነበር። ሁሌ ማለት ነው ሁሌም ከአንተ በአንተ ያልተባረኩበት አንድ ቀን የለም። ዛሬ ደግሞ ማለት ነው። ይህን በነገራችን ላይ ይህን ልሰጥ ራሱ ስመጣ ብዙ ቀዳዳ ላይ ያሳየ ይፈለግ አልሰማህም አልኩት። ልክ ብሩ ብሩን አምጥቶ ባለቤት የኔ አካውንት ላይ ቢ ብሎ ባለቤት አምጥቶ ሲሰጠኝ ማለት ባይብል እንደዚህ ጫንኩበትና አየክ፣ የሚያዝክ ይሄ ነው አልኩት። ይሄ ነው የሚያዝክ አልኩት። አምስት ሳንቲም የለኝም። የታሰረ የታሰረ ብር ላይ ማለት ነው። ይሄ ነው የሚያዝክ የእኔ አምላክ ይሄ ነው በቃ። ስለዚህ ብያልኩኝ አሁን ሱቁን መልሼ ልከፍት አንተ ጋር ይሄን የፓርትነር የትነሱሽ ወደ አየር ጤና አካባቢ ካራ፣ ከዛ እቺን ዘር ልዝራ ብዬ መጥቻለሁ። በጄ ነው የምቀበልሽ፣ በጌታ በኢየሱስ በእጄ ላይ እንዳስቀምጥሽ። በእጅሽ ላይ ማታቂ ሁሉ ያስቀምጥ። እቺ ሴት ተመልሳ እግዚአብሔር ባለሀብት አርገኝ ብላ ትመጣለች። የሚረዳ ገንዘብ የሚሰበስብ ሀይል ሰጠውሽ፣ ይሁን አለ። ከፍ ብይ ሞገስ አምልሽ